ማርም ሲበዛ ይመራል አለ የሀገሬ ሰው። እንዴ! ኧረ አበዛችሁት። በጣም በጣም ነው ያበዛችሁት። እውነት ከልክ አለፋችሁ። እንዴ እኛ ከዛሬ ነገ ሰላም ትሆናላችሁ፣ ከዛሬ ነገ ሰላም ሆናችሁ ትመጣላችሁ እንላለን። እናንተ በየቀኑ እየተባባሰባችሁ እየተጋጋላችሁ ነው እንዲህ የምትመጡት። ምን እየሆናችሁ ነው? ቆይ የዛሬው አሁን ምን የሚሉት ነው እንዴ? እኔ እኮ ያልገባኝ ነገር ማለት ነው። ቆይ እናንተ መደባደብ ከፈለጋችሁ መፈነካከት ከፈለጋችሁ እዛው ከካሜራ ጀርባ ለምን አታረጉት? ለምንድን ነው ወደ እኛ የምትለቁት? እኛ ምን እንድንል ነው? ምን አይነት አስተያየት እንድንሰጣችሁ ነው? አሁን አንተ መጀመሪያ መግቢያ ላይ እየተሰደብን ነው፣ እኔም እናቴም ሁላችንም እየተሰደብን ነው፣ ወንድሞችም እየተሰደቡ ነው፣ ፎቶ እየተዘቀዘቀ ነው ብለህ እየተናገርክ ነበረ። ግን እዚህ ጋር ማየት ያለብህ ነገር አንተ ምን ጥሩ ነገር ሰርተህ ነው? ይሄው እያየንህ ነው፣ ወጥተህ እየተደባደብክ ነው። ይሄ ከአንተ ፈጽሞ የማይጠበቅ ነገር። እኛ አንተን ስናቅህ ትዕግስተኛ መሆንህን ነው የምናውቀው ብሩክ እና በጣም ነው የሚያሳዝ ነው። ብቻ የዛሬ ቪዲዮ በጣም በጣም የሚያሳዝን ነው። ዛሬ እኔ አጥቤ ላሰጣችሁ ነው የመጣሁት፣ አጥቤ ላሰጣችሁ በደንብ አርጌ ማለት ነው። የእውነት ሁለታችሁም ሀይሚም ብሩክም በጣም ነው ያናደዳችሁኝ፣ የእውነት ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለው ኔ እግዚአብሔር ይመስገን እናንተ መያላችሁ? በሰላም ፍቅሩ ይብዛላችሁ። እንግዲህ ዛሬም እንግዲህ ውጥንቅጡ የወጣ ነገር ነው። የዛሬውም እንዳለ የተባባሰ ጭራሽ ከሰሞኑ ሁሉ የባሰ ነው። የዛሬ አደባባይ ላይ መሀል አስፋልት ላይ እየተደባደቡ ነበር። የዛሬው ደግሞ በጣም የሚያሳፍር በጣም የሚያሳዝን ነገር ነው፣ ከእናንተ የማይጠበቅ ነገር ወይ ምን እየሆናችሁ ነው? ቆይ እንዴ! ይህን አክል ተያይዘሽ መጣሽልኝ? ተያይዘሽ መጣሽልኝ? ማን ጠራሽ አንቺ? ቆይ አንቺን የጠራሽ ሰው ማን አለ? ተያይዘሽ ትመጭልኛለሽ? መች ጠራሁሽ አንቺ? አንተ ወንድ ከሆንክ ቆይ፣ ለምንድን ነው በቴክስት የምታወራው? እንዴ ወንድነት እኮ በመደባደብ ብቻ አይደለም። ወንድነት የሚገለጸው በመደባደብ ነው አይደለም። አንዳችሁ ለአንዳችሁ ተረጋግታችሁ ችግሩን በንግግር መፍታት አለባችሁ። ሲጀመር ማለት ነው ለሀይሚም ለብሩክም እዚህ ጋር ማስተላልፈው መልእክት ቢኖረኝ እዚህ ጋር እናንተ ምንም ዓይናቸውን አልከፈታቸውም። አንተ ቅድም ለሀይሚ ዓይንሽ ንክፈች እያልካት ነበር። አንተም ዓይንህን አልከፈትክም። ሁለታችሁም ዓይናችሁን አልከፈታችሁ። ምክንያቱም ይሄ እናንተን ለማለየት ነው የመጣው። እናንተን ለማለየት ሆነ ብሎ ነው የመጣው እን እያቀሳሰረ እኮ ነው ሀይሚ ስላለች ነው ሀይሚ ስላለች ነው እንትን ማለለው ጀን ማላለሳው ሀይሚ አንቺ ስላለች ብዬ ነው ምንም ነገር ክፉ ነገር ማልናገረው አትገፍትራት አትንካት አንተ ከመቼ ወዲህ ነው ለሀይሚ ሀሳቢ የሆንከው ለሀይሚ ተቆርቋሪ የሆንከው ለሀይሚ ደርሶ ሀሳቢ የሆንከው አንተ ከመቼ ወዲህ ነው የስታውቃት ነው መቼ አንተ ከእሷ ጋር ተገናኝተህ ቪዲዮ ሰርተህ ነው ምን ያክል ተዋውቀህ ነው ምን ያክል እንትን ተባብለህ ነው ቆይ እ አንተ ለእሷ ደርሷ ሀሳቢ የሆንከው ከመቼ ወዲህ? እናንተ ሁለታችሁም ሀይሚን ብሩኬም ሌላችሁ የምፈልገው ነገር ምንድን ነው? እሱ ሆን ብሎ እናንተን ለማለያየት ነው የመጣው። ሁለታችሁም አይናቸውን አልገለጻችሁም። አንተ ሀይሚን እየወቀስካት ነው እንጂ አንተ ራስ አይነህን አልገለጽክም። ምንም እየታየህ አይደለም። ስለዚህ አሁንም ቢሆን አይናችሁ ላይ ልትገልጹ ይገባል። ጭራሽ እናንተ ሁለታችሁ ተረጋግታችሁ ተነጋግራችሁ ነገሩን እንኳን እንዳትፈቱት ሁለታችሁም እየተሰዳደባችሁ የማይሆን ያላስፈላጊ የሆነ ቃላቶች እየተነጋገራችሁ ነው ያላችሁት። ከእናንተ የማይጠበቅ ነገር ማለት ነው። ከዚህ በፊት ጥሩንም ደጉንም መጥፎውንም እንዳላሳለፋችሁ ዛሬ ክፉና ደግ ንግግር እየተነጋገራችሁ ነው እንዴ? ከይቅርታ የሚበልጥ ነገር ቆይ ምን አለ እንኳን አይደለም ይሄ ይቅርና አንድ ሰው የሰውን ህይወት እንግዲህ ከህይወት በላይ ምን አለ ህይወትን የሚያክል ነገር እንኳን አጥፍቶ ይቅር ለእግዚአብሔር ካለ እንኳን ይቅርታ እኮ ይደረጋል ክርስቶስ ስለ እኛ እንኳን ይቅር ብሏል አይደለም እናንተ ይቅርና ማለት ነው በቃ ይቅር ለእግዚአብሔርን መቀበል አለባችሁ ሀይሚ ይቅርታን መቀበል አለብሽ መጀመሪያ አንቺ ይሄን ይቅርታ ተቀብለሽ ቢሆን ኖረ ይሄ ሁሉ ነገር አይመጣም ይሄ ሁሉ መዘዝ አይከተልም ነበር ሁለቴ ሶስቴ አራቴ ደጋግሞ ሲጠይቅሽ ይቅርታውን ተቀብለሽ ቢሆን ኖሮ። እሺ የመጀመሪያ ቀን ላትቀበይ ትችያለሽ፣ ሁለተኛ ቀን ላትቀበይ ትችያለሽ፣ ሶስተኛ ቀን አራተኛ ቀን መቀበል ነበረብሽ። ይቅርታ ይቅርታ አለመቀበልሽ ደግሞ ይህን ያክል እየተስፋፋ ሄደዋል። አሁንም ይሄ ልጅ እናንተን ለማለያየት ነው የመጣው። ሆነ ብሎ አስቦበት አቅዶበት አልሞበት ነው። እኔ ማታ እንቅልፉን የሚተኛ አይመስለኝም። ሲያቅድ ነው የሚያጥረው፣ እናንተን እንዴት ማለያየት እንደሚችል ማለት ነው። አሁን በደንብ ሀይሚን ተጠቅሞ ለማለያየት ነው የተነሳው። ምክንያቱም እሷ አዎ አዎ እሺ እሺ እያለችው ነው፣ እያመነችው እየተቀበለችው ነው። አንቺ እንዴት ነው የምታምኚው? ቆይ እንዴት ምን ያክል አውቀሹ ነው? መጀመሪያ የምታውቂው ማንን ነው ዳኔን፣ ወይስ ብሩክን? ነው መጀመሪያ የምታውቂው እኮ ብሩክን ነው አደለ? ባህሪውን ታውቂያለሽ፣ ጸባዩን ታውቂያለሽ እንደዚህ አይነት ነገር እንደሚያደርግብሽ እንደማያደርግብሽ ራሱ አንቺ እኮ አንድን ሰው እኮ ስትቀርቢው ያለውን ባህሪ አንዳንዱን ታውቂያለሽ አይደለ እንዴ? ስለዚህ እንዴት አንቺ እሱን ታምኘዋለሽ? አዎ ልትጠራጠሪ ትችያለሽ። ማንኛችንም የምናደርገው ነው፣ የማይሆን ነገር ሲነገረን እንጠራጠራለን ሰው እንደመሆናችን መጠን። ግን ሙሉ ለሙሉ እምነት አያዝብንም፣ አናምንም። እንዴት አንቺ ይህን ታምኛለሽ? እንዴት ትቀበያለሽ? በጣም ያሳዝናል። የእውነት ይሄ ከሁለታችሁም የማይጠበቅ ነገር ነው። እኔ ዛሬ አንድ ብሩክ ስህተትና ሀይሚ ሀይሚ ትክክል ነሽ፣ ሌላ አይደለም የሚመጣው። ሁለታችሁም እያጠፋችሁ ነው። ሁለታችሁም ትልቅ ስህተት እየሰራችሁ ነው። ይሄ ሁለታችሁን የሚያለያያችሁ ለማለያየት የሚያደርሳችሁ ነገር አይደለም፣ በፍጹም አይደለም። ተነጋግራችሁ ተረጋግታችሁ ብትነጋገሩ በመነጋገር የምትፈቱት ነገር ነበረ። ምክንያቱም በመነጋገር የማይፈታ ምንም ነገር የለምና፣ ግን እናንተ መነጋገር አልቻላችሁም። ከመነጋገር ይልቅ ያላስፈላጊ የሆነ ቃላት መነጋገር፣ ያላስፈላጊ የሆነ ነገር እንትን ማለት ነው የመረጣችሁት እንጂ ተረጋግቶ መነጋገርን አልመረጣችሁ። ጃኬትን እንኳን አውልቃ መሬት ላይ ስትጥለው፣ እንዳትነኪ እንዳትነኪ እንዳታነሺ፣ የኔን ዕቃ እንዳትነኪ፣ በቃ አሁን እንደዚህ ማለት አስፈላጊ ነው? ለመገላገል ስትገባ እሷን መገፈታተር፣ ብትወድቅ፣ ስዛቱ በውስጥ ብትገባብህስ በኋላ የማይወጣ ጸጸት ውስጥ ነው የምትገባው። እሺ እሱን ደግሞ እኔ እሱ ቁመታቸውስ የት ከየት ይመጣጠናል? ይሄኛው እዛታች ያኛው እዛ ላይ አራባና ቆቦ። ወይኔ ጉዴ ፈላ። እዛው ሽትሽት አድርጎ እዛው ወደ ታች ቀበረው። እዛ ቱቦ ውስጥ ቢገባብህ ስቆኝ፣ በዛው ጸጥ ቢልብህ ጉሮሮውን፣ ብለኸው በኋላስ እንዴት ልትሆን ነው አንተ? ተው ተው ተረጋጉ እውነት ተረጋጉ አንዳንዴ ስሜታዊ ሆነን የምናደርጋቸው ነገሮች በጣም ከባድ የሆነ ዋጋ ያስከፍለናል አሁንም አንተ ስሜታዊ ሆነህ የምታደርገው ነገር መጥፎ የሆነ እንትን ውስጥ ነው የሚከት ከባድ ዋጋ ያስከፍልሃል ቤተሰቦችህን እናትህን ማሰብ አለብህ አንተ ችግር ውስጥ ገባህ ማለት ቤተሰቦችህም ችግር ውስጥ ይገባሉ እናትህም ችግር ውስጥ ትገባለች ስለዚህ ይህንን ቆም ብለህ ልታስብ ይገባል ማስተዋል አለባችሁ እንዴ እናንተ የተማራችሁ ሰዎች አይደላችሁ እንዴ? ቆም ብላችሁ ማሰብ አለባችሁ፣ መረጋጋት አለባችሁ። እረ በስማ በጣም የሚያሳፍር ነገር ነው። በጣም የምትነጋገሩት ቃላት ራሱ በጣም ከእናንተ የማይጠበቅ ነገር በጣም በጣም እንዴ እረ እንደዚህ አይነት ቃል ከእናንተ አይጠበቅም። በጣም ነው የሚያስጠላው፣ የእውነት። በቃ እኮ መስማማት ካልቻላችሁ መግባባት ካልቻላችሁ እኮ መለያየት ከሆነ ፍላጎታችሁ በሰላም መለያየት በጣም ትልቅነት ነው። ተነጋግሮ በሰላም መለየት፣ ነገ እኮ የአንድ ሀገር ልጆች ናቸው። ስትተያዩ ሰላም ለእግዚአብሔር እንኳን አትባባሉም እንዴ? እንዴ እንደዚህ ያላስፈላጊ ቃላት መነጋገሩ ለምን አስፈለገ? እዚህ ጋር እኮ ራሳችሁን እያስናቃችሁ ነው። በጣም ራሳችሁን እያስናቃችሁ ነው። ራሳችሁን እያስከበራችሁ ሳይሆን ራሳችሁን እያስናቃችሁ ነው። እንደኔ እንደኔ የማስተላልፈው መልእክት የሚኖረኝ እዚህ ጋር ማንም ሀይሚም ሆነች ብሩክም ሆነ ምንም አይነት መረጋጋት የላችሁ፣ አልተረጋጋችሁም። ስለዚህ ስላልተረጋጋችሁ ሚዲያ ላይ መምጣታችሁ ራሱ ትክክል አይደለም። ምንም የጡመና ጊዜ ወስዳችሁ ሁለታችሁም መረጋጋት ያለባችሁ ይመስለኛል። ስትረጋጉ ሰላም ስትሆኑ፣ ወደ ራሳችሁ ስትመለሱ ያኔ ነው ለማውራትም ለመነጋገርም ወደ ሚዲያ መምጣት ያለባችሁ ብዬ ነው የማስበው። ምክንያቱም ምንም ትክክል አይደላችሁም። ምንም ምንም ምንም በጣም መስመር ስታችኋል። ከምንም በላይ እኔ እንጃ ዛሬ ምን እንደምናገር እራሱ አላቅም። የሆነ የምናገረው ነገር ሁሉ ነው ያስጠፋችሁኝ። በጣም እውነት፣ በጣም አዝኛለሁ። ዛሬ በጣም ነው ያሳዘናችሁኝ። በጣም በጣም የሚያስከፋ የሚያሳዝን፣ የሆነ ምን የምንናገረው ነገር እራሱ አስጠፋችሁብን። ምን መናገር እራሱ አላቅም። እኔ እንጃ ማንኛችሁን ተናግሬ ማንኛችሁን እራሱ መተው እንዳለብኝ አላውቅም። ይሄ ደግሞ ተንከሲስ በስማም፣ ከዚህና ከዛ ያቀሳስራል፣ ያቀሳስራል፣ ያቀሳስራል። ሆነ ብሎ እኔ እንጃ ሆነ ብሎ በቃ አስቦበት አልሞበት ነው የተነሳው። ፈልጎ ፈልጎ ፈልጎ ለማለያየት፣ እኔ እንጃ አልሞ ነው የመጣው። እንዴ እናንተ ቆም ብላችሁ አታዩም እንዴ? አይናችሁን አትገልጹም እንዴ? ይሄ ልጅ በቃ እንጃ ተከፍሎትስ ቢሆን እናንተን ለማለያየት። ብዙ ሰው እናንተን እንድትለያዩ የሚፈልግ በጣም ብዙ ሰው አለ። አታስቡም? አታስተውሉም? አረበስማ እንዴ! ማሰብ አለባቸው። በእልህና በእንትን የሚሆን ነገር ምንም የለም። በእልህ የሚደረግ ምንም ነገር የለም። ማንኛውንም ነገር በማስተዋልና በመረጋጋት ነው። ተረጋጉ። በጣም መረጋጋት ይጎላችኋል። በጣም በተለይ ብሩክ ምንም እየተረጋጋህ አይደለም፣ ምንም አሁንም ቢሆን ግንፍል ግንፍል ግንፍል እያልክ ነው። ይሄ ግንፍል ግንፍል በኋላ ዋጋ ያስከፍልሃል። ተረጋጉ፣ በጣም መረጋጋት ያስፈልጋችኋል። ነት እረ ብቻ በጣም በጣም በጣም የሚያሳዝን ነገር ነው። ምን ማለት ራሱ እንዳለብኝ አላውቅም። ነት እሺ ቤተሰብ ሰላም ቆዩኝ። በያላችሁበት ላይክ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ አበረታቱኝ። እስኪ እናንተ ምና ምንድን የተሰማችሁ? ይህንን ቪዲዮ አይታችሁ ምን ተሰማችሁ? የናንተን አስተያየት መስማት